በጌታ በኢየሱስ ስምና ስልጣን የጀመሩት ነገር ትዳራቸው ውጤታማ እንዳይሆኑ፣ ስኬታማ እንዳይሆኑ ተንጠልጥሎ ነገር እንዲቀር የሚያደርግ ስውሩ የጠላት ደብዳቤ፣ ስውሩ የአመፃ ደብዳቤ ውድቀትን የሚፈልግ፣ ውርደትን የሚፈልግ፣ ባዶነትን የሚፈልግ ምርኳቸው እንዲሄድ ያደረገ ጨለመው አለም መንግስት ይህን ቪዲዮ በሚሰሙበት ጊዜ ምርኳቸው እንድመለስ እጸልያለሁ። ሰላማቸው እንድመለስ እጸልያለሁ። ጤናቸው እንድመለስ እጸልያለሁ። ጻዲቅ ወደ እግዚአብሔር ሮጦ ከፍ ከፍ ይላል ተብሎ ተጽፏል። ስሙ የጸና ግንብ ስለሆነ ጻዲቅ ወደ እግዚአብሔር በሮጠ ልክ ከፍ ይላል። ይህን ከፍታ መቀበል ይሁንላቸው የሚጸልዩ በእውነት በጽድቅና በቅድስና ዋጋ በማክፈል በፊትህ እግዚአብሔርን ለሚጠብቁ ሰዎች እግዚአብሔር ከበረከት እንድታገናኛቸው ከስኬት ጋር እንድታገናኛቸው የአብርሃም በረከት የይስያቅ በረከት የያይቆብ በረከት እንዲያገኛቸው ዘንድ ጸልያለሁ። የከሰሩበት ዘመን አበቃ። ያጡበት ዘመን አበቃ። የተንከራተቱበት ዘመን አበቃ። እኔ እየተናገርኩ ያል አንዳንዱ ወደ በረከት መግባት ጀመረ። አንዳንዱ ወደ ስኬት መግባት ጀመረ። አንዳንዱ እግዚአብሔር ወዳለበት መድረስ ጀመረ። መጽሐፍ ኦሪት ዘፍጥረት ምዕራፍ 22 ቁጥር 20 ቁጥር 9 ላይ እግዚአብሔር ወዳለበት ደረሱ እንደሚል አብርሃም እግዚአብሔር ወዳለበት አለበት እንደደረሰ ዛሬ በኢየሱስም ከተቀመጡበት መነሳት ይሁን ሰይጣን ያቆማቸው ሰው ያቆማቸው በሽታ ያቆማቸው ሁኔታ ኢንቫይሮሜንታል ፕሮብሌም ያቆማቸው የትኛውም ተጽዕኖ እና ቻሌንጅ ያቆማቸው ሰዎች አሁን እግዚአብሔር ወዳለበት መሄድ እንዲሆን መራመድ እንዲሆን መግባት እንዲሆን የሰማይ አምላክ እግዚአብሔር እጅ በኃይል በወንድሞች ላይ እንዲሆን እጅ በኃይል ቤታቸው ላይ ትዳራቸው ላይ እንዲሆን ዘንድ ጸልያለሁ። በኢትዮጵያና ከኢትዮጵያ ውጭ ያሉ ይህን ቪዲዮ የሚመለከቱ ከፍጹም በረከት ጋር የዘላለም አምላክ እግዚአብሔር እንድታገናኛቸው ዘንድ ጸልያለሁ። በኢየሱስም እንድትባርካቸው ዘንድ ጸልያሉ። በኢየሱስም እንድትጎበኛቸው ዘንድ ጸልያለሁ። የሰገዱበት ሰውን እግዚአብሔርን ተስፋ ያደረጉበት ሁኔታን ተስፋ ያደረጉበት እግዚአብሔርን የደከሙበት ጊዜ አሁን በፍሬ ይቀየር፣ አሁን በፍሬ ይቀየር። በኢየሱስም በፍሬ ተቀየረ ነገሮቻችሁ፣ በፍሬ ተቀየረ ትምህርታችሁ፣ በፍሬ ተቀየረ ስራችሁ፣ በፍሬ ተቀየረ ኢኮኖሚያችሁ። በፍሬ ተቀየረ ነገሮቻችሁ ተንጠልጥሎ እንዳይቀር የእግዚአብሔር ቃል ቀድሞዋል። እባርካለው ቤታችሁን እባርካለው መንገዳችሁን እባርካለው ህይወታችሁን እባርካለው የጀመራችሁትን ነገር በኢየሱስ ስም። የትውልዳችሁ ይባረክ፣ ትምህርታችሁ ይባረክ፣ ስራችሁ ይባረክ፣ ልጆቻችሁ የማይጻን ፍሬያችሁ ይባረክ፣ የእጃችሁ ስራ በጌታ በኢየሱስ ስም። የተባረከ እውቀታችሁ፣ የተባረከ ነው፣ ጥበባችሁ የተባረከ ልጆች ከእግዚአብሔር የተማሩ ይሆናሉ ተብሎ እንደተጻፈ የማስተዋል ልጅ ይሰጥ፣ የጥበብ ልጅ ይሰጥ፣ ለሀገር የሚተርፍ ለቤተ ክርስቲያን የሚተርፍ ለቤተሰብ የሚተርፍ ልጅ ይሰጥ። ትዳራችሁ እግዚአብሔር የከበረበት ይሁን፣ ልጆቻችሁ እግዚአብሔር የከበረበት፣ ስራችሁ በኢየሱስም ውጤታማ የሚሆንበት ይሁን። እግዚአብሔር ሆይ ስለሰማህን ተመስገን። ቤታቸው ትዳራቸው፣ ህይወታቸው፣ መንገዳቸው ተባረከ ይሁን። ስለሰማህን ተመስገን በኢየሱስ ስም ተባርካቸዋል። አሜን፣ በኢየሱስ ስም።